አንደበት በት ሸንጋይ ነው። ሰውነትን ይዋሻል። ሆድ እየራበው ምላስ በቃኝ ይላል። እንዲህ ቃላ ባይሆኑ ደግሞ ተግባቡበት ይሉናል። ምን ለማለት ፈልገው ነው እነዚህ ሰዎች? እስኪ ስለ እነዚህ ጉዳዮች እናውራ። ከዛ በፊት ግን የዮጊ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው ስንታጠበት የቆየ ነው ሳሙና ነው። እኔም ሆንኩኝ ቤተሰቦቼ፣ ወዳጆቼ ስንታጠበት ቆይተናል። ኤድብል ከሆኑ ለምግብነት የሚውሉ ዘይቶችን ብቻ ተጠቅሜ አዘጋጀዋለሁ። ከዛ ባሻገር ግን ሳሙናችን ብርካቴ እንዲኖረው አረፋው እንዲኮረፈረፍ ረጅም ጊዜ እንዲቆይ ብለን የምንጨምርበት ምንም አይነት ተጨማሪ ኬሚካል የለም። እነዛን ኬሚካሎች በማስቀረታችን ሰውነታችን ላይ በፊት በሌላ ሳሙና ስንታጠብ ይደርስ የነበረው መንጣት፣ መገርጣት፣ የጸጉር መከርቸፍ ማስቀረት ይችለናል። በዮጊ የገላ ሳሙና ስንታጠብ ፀጉራችን፣ ቆዳችን ተፈጥሯዊ ወዙን ቶሎ እንዲመልስ ያግዘናል ማለት ነው። ሞይስቸራይዝ እንዲሆን ራሱ ያግዘናል። በመቶ ሰባ አምስት ግራም አዘጋጅቸዋለሁ ሶስት 300 ብር ይሸጣል። የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጥልህና እዚሁ አዲስ አበባ ውስጥ በተለምዶ ኮሜርስ ሜክሲኮ በተባለው አካባቢ ታገኘዋለህ። ዮጊ የገላ ሳሙና ብለብትጠይቅ በ175 ግራም ያዘጋጀ ነውን 300 ብር የሚሸጠውን ሳሙና ታገኛለህ። በዚህ ሳሙና ቆዳህን ፀጉርህን ከመጠበቅ ያለፈ ባለፈ ደግሞ በዚህ በአባወራ ዩቲዩብ ቻናል ትውልዳችን ላይ በተለይም ደግሞ ወንዶቻችን ላይ ሆን ተብሎ በራሳቸው ሊቅና ሊቃውንት ምሁራን ተብዬዎች የተቃጣውን የማለጭ ስራ በመቀልበሱ ደረጃ ታግዘናል ማለት ነው። ትብብርህን እንዳለ ሆኖ ልመና አይደለም ጀግናው እንዴት አለ። እንግዲህ ከዚህ ቪዲዮ በፊት አንድ ለቅቅ ያለው የመግባባታችንን ነገር በማንሳት ማለት ነው ተፈጥሯችን ይበልጣል ወይስ፣ እምንመካከረው እንመካከር የምንለው ነገር ወይም ደግሞ የተመከር ነው ተመክሯችን ይበልጣል ምን መካከሩይበልጣል በአፋችን በመላሳችን ብዙውን ጊዜ መሸነጋገል የበዛበት እሱ ይበልጣል ወይስ ተፈጥሯችንን በመታዘብ ተፈጥሯችንን በማየት ተፈጥሯችን ላይ አጽንኦት በመስጠት እሱ ይበልጣል በሚል ነበረ ያነሳሁት። እንደዚሁ ጠቅላላ አድርጌ ያወራ ነው። በተለይ ግን ስፔሲፊካሊ ዛሬ ላይ የምናነሳው ጉዳይ አሁን ላይ ማህበረሰባችን፣ ትውልዳችን በተለይም ደግሞ የትዳር መካሪንና አማካሪንን የተባሉ ምሁራን ክርስቲያኑ ማህበረሰብ እኔም ማጠናው ስፔሲፊካሊ ደግሞ ኦርቶዶክሳዊያኑ ማህበረሰብ ላይ የሚያደርሱትን የማለጭ ስራ ወንዱን አልጫ ሴቷን፣ ወንዱን ፈሪ አልጫ ምስኪን ንክር፣ ሴቷን ደግሞ አመፀኛ የሚያደርጉበትን ነገር አንስተን እናወራለን። እሱም ደግሞ ምንድን ነው? ኮሚኒኬሽን ነው ወይስ ፖላሪቲ ይበልጣል? ተግባቦት የሚባለው ነገር ተረት ተረት የሚያደርጉ በተለይ አንዳንድ የትዳር አማካሪዎች በዚህ ጉዳይ ላይ የተለየ ስልጠና ወስደዋል መሰለኝ፣ የሆነ ኦንላይን ወይም ደግሞ የሆነ ሀገር የሆነ ቦታ ላይ በተደጋጋሚ ኦርቶዶክሳዊ በሆኑ የተለያዩ መርሃ ግብሮች ላይ እየተገኙ ተግባቦት ተግባቦት ተግባቦት እያሉ ያወራሉ። በአብዛኛው እኔ የማልስማማበት ነገር ነው ተግባቦት። እኔ ፍኖተ አባወራ ስልጠና አለን፣ እዛ ላይ ስለ ተግባቦት ሳይሆን የምናወራው መግባባት ሳይሆን ትዕዛዝ ማስተላለፊያ ኮሚኒኬሽናችን እንዴት ይሁን፣ ወንዱ በመሪነት ስልጣኑ እንዴት አድርጎ ለሚመሩት ለሚስቱ፣ ለልጆቹ፣ ለቤተሰቦቹ አባላት እንዴት አድርጎ ትእዛዝን በሚረዱበት ቋንቋ ሊገባቸው በሚችለው ቋንቋ እንዴት አድርጎ ማስተላለፍ ይችላል እንጂ ምልልስ ያለው ተግባቦት የሚባል ነገር እኔ አላምንበትም። አላምንበትም ስል ድሮም የማላረገው ቀር ሆኖ አይደለም። ነገር ግን እንደነዚህ አይነት ነጋዴ የትዳር መካሪና አማካሪ ሰዎች ወይም ደግሞ ምሁራን በአንድ ወቅት እኔንም አታለውኝ ተታልጄ የነበርና መስሎኝ አድርጌዋለሁ አድርጊዋለሁ እስከ ዘጠኝ ሰዓት ለሊ ዘጠኝ ሰዓት ድረስ መግባባት ይገኛል ተብሎ ስንት ተሟግተናል፣ ተነጋግረናል፣ ሌሎችም ሰዎች ባሉበት እንደዚሁ። ግን ውሸት ነው፣ ተረት ተረት ነው። ይሄ አሁን በተለይ ሴቶችን ያማከለው ዓለም በተለይም ደግሞ ከዚህ ከሴት አቆርቋዡ ከፌሚኒዝሙ እንቅስቃሴ ጋር ተገናኝቶ የትዳርና የጋብቻው ጉዳዮች እንዴት ይሆኑ የሚባለውን ነገር እነዚህ አልጫ አሰስ የሆኑ ወንዶች ባፍጢማቸው የተደፉ ወንዶች ካገኙ በልተው ከአጡ ተደፍተው የሚያድሩ ወንዶች ከነዛ አመፀኛ ከሆኑ ሴቶች ጋር እየተሻረኩ የሚሰሩት ስራ ነው ይሄ። በተለይ ባለፈው አሁን ያቀረብነው የጠባባ ደጅ ላይ ያቀረብነው ሮሚና ስትራቲ የምትዘውረው አንድ ክንፍ አለ። አሁን ሰሞኑን ከቅርብ ዓመታት ወዲህ የመጣ ያው እሱ አስር ዓመታት ምናምን ፈጅቼበታለሁ የምትለው ከቅርብ ዓመታት ወዲህ የመጣ እዛ የትዳር ማኑዋል የትዳር ስልጠና ወይም ደግሞ የካህናት ስልጠና ብላ ያዘጋጃቸው ማንዋል ላይ አንዱ ከተግባቦት ጋር የምታዩት አይን ያወጣ ክህደት ወይም ደግሞ ስህተት አለ። እሱን ስልጠና ስትሰጥበት ቆይታለች። በዛ መልክ ያሰለጠነቻቸውን ደግሞ አሰማርታበታለች። ላይክ እንደ ፍኖት የትዳር መካሪና ማካሪንን ባዮች ማለት ነው። እነዚህ ሰዎች እንግዲህ ካህናቶች ናቸው። የክህነት ማዕረግ አላቸው። ማስትሬትና ዶክትሬት አላቸው። እንደ ኔኔት መሀይም አይደሉም። እኔስ ግን ተግባቦት ጋር ስንመጣ ታዲያ ይሄ ነገር ፐርፐዝሊ ሆን ተብሎ ሆን ተብሎ በተለይም ደግሞ ክርስቲያኑ ማህበረሰብ ይሄ ጀግና ቆፍጣና ቆራጥ የሆነውን ኃይለኛ የሆነውን ወንዱን ለማለጭ የሚጠቀሙበት መንገድ ነው። ከሴቷ ጋር ተግባባ ተብሎ ከእሷ ጋር ጊዜ እንዲያጠፋ የሚደረገው ተግባቦት በራሱ ምን ችግር አለው? መግባባት ምን ስጠት አለው? ምንም ስጠት የለው። ነገር ግን ከዚህ ቀደም ብዬ የሰራሁት ቪዲዮ ላይ ብታየው ምንድን ነው ያልኩት? ተፈጥሯችንን ነው ማመን ያለብን፣ የበለጠ ተፈጥሯችን የማይዋሸውን ተፈጥሯችን ባህሪያችንን ነው ማመን ያለብን ወይስ ሻንጋዩን ምላስ ምክንያቱም ምላስ በእርግጥ የምንግባባበት እንድንግባባበት የተሰጠን መሳሪያ ነው። የሰውነታችን ብልት ነው። ግን እኛ ወደ ምንነት ነው ያሳደግ ነው? ወደ መሸንጋያነት ነው ያሳደግ ነው። መደለያነት ነው ያሳደግ ነው። በተለያዩም ደግሞ ልወደድ ብሎ እወደድበታለሁ ብሎ ለሚያስበው ማህበረሰብ ምላሱ መሸንጋያው ነው። ሀውካም ታዲያ እንደዚህ አይነት ሸንጋይ ምላስን ባሰለጠንበት ሁኔታ እንዴት አድርገን ነው ጀኙ የሆነ እውነተኛ የሆነ መግባባትን የምናዳብረው መከጃጀልን የምንፈጥረው? ሲጀመር ለነገሩ መከጃጀል በምላስ አይመጣም። መከጃጀል በአይን ደመነፍሳዊ በሆነ ተግባቦት ነው እንጂ በምላስ የሚመጣ ተግባቦት አይደለም። እኔም አለስማማበት የምለው ያን በምላስ የሚመጣውን ተግባቦት ቁጭላችሁ ተነጋገሩ፣ ቁጭላችሁ ተወያዩ የሚባለውን ተግባቦት ነው። እኔም አለስማማበት አይሄድም ፍጹም ልክ ይሄ ከዚህ በፊት የሰራሁት ቪዲዮ ላይ አንዱ ኦርቶዶክሳዊ ማህበረሰብ አልጫ እንዲደረግበት በተዘረጋው መረብ ላይ ይሄ ቅድመ ጋብቻ ትምህርት የሚባለው የሮሚና ስትራቲ ብቻ አይደለም፣ የነፍኖት ብቻ አይደለም። ራሳቸው ቀድሞውም የሚሰጡት ቤተክርስቲያን ውስጥ ባሉ በአንዳንድ አድባር ደብሮች የሚሰጠውንም ጭምር ነው የምነግራቸው። እዛ ላይ በስትሄዱ አሁን ከዚህ በፊት የተናገርኩት ምንድ ነው፣ ያንተ ተፈጥሯዊ ስሜት የወሲብ ፍላጎት ሬዲሊ አቬለብል ነው፣ ወዲያው ይመጣል። የእሷ ግን እንደዛ አይደለም እሷ ግን እንደዛ አይደለም እና ስለዚህ ልታዘጋጃት ይገባል። ላይክ አስቀደመህ ወይ? ስትመጣ አበባ ይዘ የተሳለም አበባ ይሁን የተቆረጠም አበባ ይሁን ወይም የአበባ ችግኝ የሚሆን ይዘ ልትመጣ ይገባል። ወይም ደግሞ ስልክ ደውለ እንዴት ነሽ? የኔ ውድ ውሎ እንዴት ነበር? ስራ እንዴት ነበር? እንዴት አርጎሻል? እንዴት አሞሻል? እንዴት ተሽሎሻል? ካይንድ ኦፍ እንደዚህ አይነት ተረት ተረት ሲነጋር ይነገራል የቅድመ ጋብቻ ትምህርት ውስጥ። ይህን ትክክል አይደለም ብዬ ከዚህ በፊት አንድ ቪዲዮ ላይ አቅርቤዋለሁ። አይደለ ውሸት ነው። ይህን ውሸት ለመሆን ምንም ሳይንሳዊ ዴፊኒሽን ወይም ደግሞ ሳይንሳዊ ምርምር አያስፈልጋችሁም። ወንድሞቼ ቁጭ ብላችሁ ልክ እዛ ቪዲዮ ላይ እንደተናገሩ ቁጭ ብላችሁ አስቡት። አያቶቻችን፣ ቅድመ አያቶቻችን ይህን ያክል ዘመን በእንደዚህ የመሰለ ስልጣኔ እኛ እንዳውም እነሱ የገነቡትን ስልጣኔ የምናፈርስበት ደረጃ ላይ ያደረሱን ማለት ነው ማለት ያደረሱን ብላችሁ ስልጣኔያቸውን ትልቅ አድርገው ሰርተውልን እኛ እሱን ከማፍረስ ያለፈ ልንጨምርበት እንኳን ያልቻልነው እኛ እነሱ እዚህ ስልጣኔ ላይ እንዲደረሱ እነሱ ትውልድን እዚህ ድረስ እንዴት አደረሱ? ባህልን፣ ቋንቋን፣ መንግስትን፣ አስተዳደርን፣ ስርዓትን፣ ድንበርን እነዚህን ሁሉ ነገሮች እንዴት ሰርተው እስካሁን ቆዩ? አንድ ባልና አንድ ሚስት በአማካይ ስምንትና አስር ልጅ እየወለዱ እንዴት ደረሱ? እኛ በምናወራበት መንገድ እሷ ፍላጎቷ እንዲመጣ አዘጋጅተዋት ነበረ? ባሎቻቸው አዘጋጅተዋቸው ነበር? ሴቶቹን አባቶቻችን እናቶቻችን እያዘጋጇቸው ነበር አልነበረም? ተፈጥሯዊ ቦታቸውን ጠብቀው ይኖሩ ነበረ ተፈጥሯዊ ቦታቸውን የማይጠብቁ ከቦታቸው የተዛነፉ እኛ ነን የግድ መግባባት የሚያስፈልገን የቱ ጋነች ያለችው የቱ ጋነች ያለችው እዚህ ጋነች እንዴ እዛ ጋነች እኔ ደግሞ እዚህ ጋር ያለች ይመስለኝ እኔ እኮ የምፈልግ ይመጥች እያለን የምናወራው ተፈጥሯዊ ቦታችን ላይ ያልተገኘ ነው እኛ ነን እነሱ ተፈጥሯዊ ቦታቸው ቦታቸው ላይ አሉና ሲገናኙ ተፈጥሯዊ ክጀለው ተፈጥሯዊ አትራክሽኑ አለ ወንዱ ከዋለበት አባወራው ከዋለበት ሲመጣ ገና ከሩቅ ስታየው ትከሻውን ግርማ ሞገሱን ስታየው ኮቴውን ስትሰማው ድምፁን ስትሰማው እየቀረባት ሲመጣ ደግሞ ጣረኑን ሲሸታት ተፈጥሯዊ መከጃጀሉን በደንብ ያመጠዋል። እሱም እንደዛው ሳያት። ለነዚህ ሰዎች በዛ ወቅት ለነበሩ ሰዎች እንዴት ነሽ የኔ ውድ፣ እንዴት ነሽ፣ እንዴት ነሽ፣ እንዴት ነሽ ተብሎ እሷ እንድትዘጋጅ ተብሎ ምክንያቱም ከወንዱ ይልቅ እሷ ዝግጅት ያስፈልጋታል ተብሎ የሚደረግ ጉዝጓዝ ዝባዝንኬ ነገር የለው። ይሄ ትላንትና የመጣ ተረት ተረት ነው። ትላንትና ማን ያመጣው? ጠላት። ምናልባትም ከማ ጋር ተሻርኮ፣ ከነዚህ ከወዳደር ሰዎች ጋር ተሻርኮ። ጠላት ሴቷን በወንዱ ላይ ያመፀኛ ማድረግ ይፈልጋልና እንደዚህ አይነት ካገኙ በልተው ካጡ ተደፍተው የሚያድሩ ወዳደሮች፣ በሰውነታቸው ላይ ያልሰለጠኑትን አምጥቶ ይሄ ነገር ተፈጥሯዊ ነው ብሎ ጋተ፣ እኛም እንጋታለን። አሁን ኦርቶዶክሳውያኑም ክርስቲያኑ ማህበረሰብ በተለይ በቅድመ ጋብቻ ስልጠና ውስጥ የሚሰጣቸው ውሸት ይሄ ነው አንዱ፣ ምንም ዝግጅት አያስፈልግም ነገርኩ። እዛ ቪዲዮ ላይ ሰመራይ ስናደርግ የተነጋገርነው ነገር ምንድን ነው? በተጋባንበት ሰመኑ እኮ ከሳሎን መኝታ ቤቱ ይርቀን ነበረ። ጥድፊያችን ዝግጅት ያስፈልገው ነበር እንዴ ወንድም ዓለም? አያስፈልገንም ነበር። ልብሳችን ከላችን ላይ አልወልቅ ብሎ ነበር እኮ ግብ ግቡ። ዝግጅት አስፈልገው ነበር? አላስፈልገንም። እናት ከስድስት ወር በኋላ ምን አመጣው? ዝግጅት ያስፈልገኛል ማለት ነው። አይ ካልኩኝ አይ ነው። እንዴ መብት የመሰለኝ እኮ። እምቢ ካልኩኝ እምቢ ነው። እሺ ሳልል እምቢ ባልኩበት ሁኔታ እንዴት እንደዚህ ይሆንብኛል? ይሄ እኮ ካስገድዶ መድፈር አይታ አዎ ካስገድዶ መድፈር አይታነስም። አቶ እንትና እንዴት እንደዚህ ያደርጋሉ? ይሄ ከየት ነው የመጣው? ከጠላት ወንድም አለም፣ ከጠላት ነው የመጣው። ይሄም እንደዛ ነው። የዛሬውም ርዕስ እንደዛው ነው። ኮሚኒኬሽን የሚባለው ነገር፣ ተግባቦት የሚባለው ነገር፣ ቁጭ ብላችሁ ተነታረኩ፣ ቁጭ ብላችሁ አውሩ። በተግባባችሁ ቁጥር እየተግባባችሁ ትመጣላችሁ። በተግባባችሁ ቁጥር ተረት ተረት ነው ወንድም አለም ጻፍ ደኒት አርግዋለሁ ሳደርገው ዘመን ዝምብዬ በደመ ነፍስ አደለም፣ አስቤበት አቅጄበት ምን ማድረግ እንዳለብኝ ምን ዐይነት ውጤት እንደሚያመጣ ራሴ እየገመገምኩ ያደረግኩት ነገር ነው። ዘይን አይ ዲስፕሩቪት ውሸት እንደሆነ አይችዋለሁ፣ ውሸት ነው። ልክ እንደዛው እንደ መከጃጀሉ መግባባት ጋር ም ስትመጡ ትላንትና አባትና እናቶቻችን ቁጭ ብለው ሲጀናጀኑ አልዋሉም። እንደውም ሴቷ ከሴቶቹ ጋር ታሳልፋለች፣ ወንዱ ከወንዶቹ ጋር ያሳልፋል። በቃ ዛሬ የትዳር አማካሪው ይመጣና ወንዱ የትም ውሎ መጥቶ ሴቷ የትም ውላ መጥታ ከዛ በኋላ ማታ ሲገናኙ እንዴ ፈቃዴን ካልፈጸምኩኝ ብሎ ያስቸግራል። እንዴት እንደዚህ ታረጋለህ፣ እንዴት እንደዚህ ታረጋለህ ተብሎ እንግዲህ ይህ እንግዲህ መንፈሳዊ የተባሉ ቦታዎች ላይ ወደ ምረት ላይ ተቆሞም የሚነገር ተረተረት ሆኗል። ከዛ እውነትም እውነት ይመስሏል ወንዱ ቅድም እንዳልኳችሁ አንዴ የስዕል አበባ አንዴ የተቆረጠ አበባ አንዴ አበባ ችግኝ አንዴ በምናምን መከራው ነው ያለ። ስለዚህ ኮሚኒኬሽን እንግዲህ ንግግር የሚባለው ነገር ጭራሽ አያስፈልግም እያለ እንዳልሆነ ታውቃላችሁ አይደለ? ነገር ግን ስፔሲፊካሊ በተለይ ደግሞ ሪሌሽንሺፕ ላይ ፈቃድን የመግለጽ ፈቃድን የመናገር ፈቃድን በመናገር የበለጠ አሳልጠዋለሁ የማለቱ ነገር ግን ተረት ተረት ነው እያልኳችሁ ነው። ሲቀጥልም ደግሞ ስለ ወሲብ ከወሲብ ጋር የተገናኘ ነገርም ደግሞ ከሚስት ጋር እንደዚህ ዝርዝር ያለ ጉዳይ ማውራቱም አሁንም ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው እያልኳችሁ ነው። የትኛው ይበልጣል? በደመነፍስ ነፍስ ተፈጥሯችንን አውቀን በተፈጥሯችን ላይ ሰልጥነን የምናመጣው እሱ። እንዴት ይገለጣል? አንተ ወንድነት ወንድነትክን አውቀኸው ወንድነት መክሊቱን አበጠረህ፣ ምን ምን እንደተሰጠ በዛ ውስጥ የትኛው የትኛው ምን እንደሆነ አውቀ ለይተ ስታውቀው፣ እሱ ላይ ስትሰለጥንበት፣ እሱን ስታበለጽገው ስታጎመራው ስታበስለው እሷም ሴትነቷን አውቃ በዛ በተሰጣ ሴትነት ላይ ምን ምንድን ነው ሴትነት መክሊት ብላ አውቃ እሱን እሱ ላይ ስትሰለጥንበት እሱን ስታበለጸቀው ስታጎመራው ያን ጊዜ ንግግር አያስፈልግም ያን ጊዜ ቃላት አውጥቶ መተንፈስ አያስፈልግም በአይን ጥቅሻ ብቻ መግባባት በአካሄድ በአቀማመጥ በአነጋገር በሰውነት ስራ ብቻ መግባባት ይቻላል እሱን እያጠፋብን ያለው ዛሬ በምላስ ተግባቡ ተብሎ ይህንን ሸንጋይ ምላስ እዛ ተፈጥሯዊ የሆነውን ጄኑን የሆነው ባሕርያችን ላይ ደርቦ በሚመጣው መወሻሸት ይሆናል ማለት ነው። ወይም ደግሞ ድለላ ይሆናል ማለት ነው። ስለዚህ ንግግር አያስፈልግም ጭራሽ ብለን አናወጣውም። ይህን ተረድተኛል አልደጋግሞ። ነገር ግን ምን እናድርግ ወንዳዊ ዋልታነታችን እንደ ዋልታ እናስቦና ሰው የተባለው ሰውነት ተፈጥሯችንን አስበን ሰው የተባለው ሉል አስበን አንድ ሰው ነበረ፣ ወንድና ሴት ተደርጎ ተለይቷል። ስለዚህ እኛ ወንዳዊ ዋልታነታችንን ወንዳ ወንድነታችን ከፍ እያደረግን በመጣን ቁጥር፣ ሴቷም ሴታ ሴትነቷን ከፍ እያደረገች በመጣች ቁጥር መከጃጀላችን ይጨምራል። ወንዱ ሴት እየመሰለ ሴቷ ወንድ እየመሰለች ሺህ ጊዜ ቁጭ ብሎ ቢያወሩ ምንም ጥቅም የለው ከየትም ያመጡት መከጃጀሉ። እኔ እኮ እንዴት እንደምወድሽ በጣም ነው የምወድሽ፣ የምወድበት መንገድ ደግሞ አንቺ ፀሐይ ወጥታ ስትገባ ድረስ ገለመኔ ገለመኔ፣ ወይም በዘፈን ወይም በሌላ ቀረርቶ፣ አይሆንም፣ አይሆንም። እሷም እኔን እንደምትወደኝ የማውቀው ወይም የምታሳይበት መንገድ ይሄ ከሆነ ነው፣ ይሄ ከሆነ ነው፣ ያ ከሆነ ነው፣ ውሸት ነው ውሸት ነው፣ አይሆንም። ስለዚህ ያንን ወንዳዊ ተፈጥሮ አሳድጉት። አንተ በሴቷ ዘንድ በሚስት ዘንድ በእኔና በእሷ መካከል ያለ መከጃጀሉ ቀንሷል፣ ጠፍቷል ከተባለ ሁለታችሁም ፈቃደኛ ከሆናችሁ ያንን ነገር ለማስተካከል አንተም በወንድነቱ እሷን በሴትነቷ መስራት አለባት። እሷ በሴትነቷ የመስራቱ ጉዳይ ካንተ ተጽዕኖ ካንተ ቁጥጥር ውጭ ነው፣ ፈቃደኛ መሆን አለበት። ቢያንስ ግን የራስህን ስራ የራስህን የቤት ስራ ስራ። እሱም ደግሞ ምንድነው በወንድነት ላይ ስራ፣ ወንድ አድርጎ በሴቷ ዘንድ የሚያስወድድህ አባቴ የሰጠህ ጸጋ ምንድን ነው? አጉል ከሱ የበለጠ አዋቂ ነኝ ብለህ በእብሪት ታጀረህ ያንን ጸጋ ትጣላት፣ አትቅበር። አዎ ዛሬ ብዙዎቻችን እንደዛ ነን። በአጉል መንፈሳዊነትና ዘመናዊነት ይሄ አባታችን የሰጠንን ጸጋ ኃጢአት ያሰራናል ብሎ መቅበር መጣል። እልቅስ ለምን እንደተሰጠህ እወቀው። በምን እንደሚነሳ በምን እንደሚጎመራ በምን እንደሚበቃ እወቀው። ከዛ እንደዛ ያበለጸከውን ያበቃኸውን ጉዳይ ወንድነት ጸጋህን ጽድቅ ስራበት። በአጉል አዋቂነት እብሪት ታጀረህ አትጥፋ። አንተም አትጥፋ፣ ትውልድን ማታጥፋበት። እሷም እንደዛው ሴትነቷ ላይ ተሰራለች። ነገር ግን የእሷ ጉዳይ ከአንተ ቁጥጥር ውጭ ነው። አንተ ሙሉ 100 ቁጥጥር ያለ ወይም ኃላፊነት ያለህ በራስህ ተፈጥሮ ላይ ነው። እና አንተ በዚህ ተሰራ። እሷ ፈቃደኛ ከሆነች በዚህ ጉዳይ ላይ ምናልባት መስራት ፈቃደኛ ከሆነች ይህን ጉዳይ እንደ ፍንጭ ልሰጣት ትችላለህ። እሷም በዛ ላይ ልሰራ ትችላለች። አይ ብላ አመፀኛ ከሆነች ግን ምንም ምክንያቱም አንዳንዶቹ የትዳር መካሪና አማካሪንን ባዮች እሱ ወንድነቱ ላይ ሲሰራ እሷ በሴትነት ትህትናዋ ላይ እንድትሰራ የማድረጉ ነገር እሷን በባርነት ለማሳደር ፈልጎ ነው፣ ግርድና ሊያስገባት ነው፣ ገለመኔ የወንድ እጅ እንድታይ ሊያረጋት ነው ብሎ የሚናገሩ ስላሉ ማለት ነው። ተዋቸው፣ ሁሉ አይመለከትም። አንተ የራስህን ስራ ስራ። የራስህን የቤት ስራ ስራ። አንተ የቤት ስራ ስትሰራ ያን የሰራኸውን የቤት ስራ ወንድነት ተፈጥሮህን ያበለጸከውን ወንድነት ተፈጥሮህን ፈልጎ የሚመጣ ሰው ካለ ወይ ለንድጎድ ሳየው በዛ ባበለጸከው ወንድነት ተፈጥሮ የሚሳበው ሰው ያ ትክክለኛ የተሳበው ሰው ነው። ትክክለኛ ተፈጥሮ ሳይዋሽ የአንተ ተፈጥሮ ሳይዋሽ፣ የሱ ተፈጥሮ ሳይዋሽ የተጠራሩበት የተከጃጀሉበት የተፈላለጉበት ነው። ከዛ ባሻገር ግን ወንድነት ተፈጥሮን ጥለክ፣ በአፍ መደላ፣ በአፍ ድልላ፣ በአፍ ሽንገላ ማንኛውንም ሰው የትኛዋንም ሴት አትራክት ብታደርጋት አብራችሁ መኖር ከጀመራችሁ ከተወሰነ ጊዜ በኋላ ፍቅራችሁ እንጨት እንጨት እያለ መሄዱ አይቀርም። ምክንያቱም ያ ትክክለኛ ማንነት እየተገለጠ ይመጣልና። ትክክለኛ ትናንትና ጀንጅነ ፎገረ ሸንግለ ያመጣት ሴቷ ትክክለኛ የወንድነት ተፈጥሮን እያወቀችው ስትረዳ እያወቀችሁ ስትመጣ በወንድነቱ ያልበለጸክ በወንድነቱ ያላደክ መሆኑ ሲገባት ያ ቴስቱን እያጣችበት ትመጣለች። እሷም ሸንግላ ከሆነ የመጣችው አንተም ቴስቱን እያጣህበት ትመጣለህ። ሁለታችሁም እንደዛው ስለዚህ የሚበልጠው ፖላሪቲያችን ነው። በፍኖተ አባወራ ስልጠናችን ላይ ትኩረት አድርገን የምናወረው አብዛኛውን ጊዜ የምወስደው ይሄ ተፈጥሯችንን ነው። ወንድነት ተፈጥሮ እንደዚህ ነው፣ ሴትነት ተፈጥሮ ደግሞ እንደዚህ ነች። ስለዚህ እኛ በወንድነት ተፈጥሯችን በዚህ መልክ ወደ ልዕልና እያደግን ስንመጣ፣ እሷ በትህትና እያደረ ስትመጣ፣ ተፈጥሯዊ አትራክሽናችን ማክሲመም ደረጃ ይደርሳል። በሁለታችን መካከለው የወንድና የሴት ፍቅር የሚባለው ፊልድ አትራክሽን ፊልድ እየጠነከረ ይመጣል። እሱንም እየጠብቀን የምንቀጥለው እስከ መቼውም ድረስ ጠብቀን የምንቀጥለው እኔ በወንድነቴ እያየልኩ እያደግኩ የምመጣ ከሆነ እሷም በሴትነቷ እያደገች የምትመጣ ከሆነ ነው። አንድ ሰሞን እኔ በወንድነቴ ማርኪያት እሷም በሴትነቷ ማርካኝ፣ ከዛ በኋላ ባለው አብረው በሜዳ አንዴ ተፈቃቅደናል አንዴ ተጋብተናል ብለን ከዛ በኋላ ግን እኔ ከተፈጥሮ እየወደግኩኝ እያለጭኩኝ ከሄድኩኝ እሷ ለእኔ ያላት አትራክሽን ወይም ለእኔ ያላት ፍቅር እየቀነሰ ነው የሚመጣው። ይህንን ነው ለትውልዳችን ማስተማር የምፈልገው። እኔ ይህንን ነው ለወንድሞቼ ማስተማር የምፈልገው። ይህንን ነው ለሴቶችም ለእህቶችም ማስተማር የምፈልገው። በተለይ ደግሞ ለወንድሞቼ ማሰልጠን የምፈልገው ምክንያቱም እናንተ መሪ ናችሁ። በሪሌሽንሽፕ ውስጥ፣ በትዳር ውስጥ፣ በፍቅር ግንኙነት ውስጥ እናንተ መሪ ናችሁ። እናንተ ያልቀደዳችሁትን ቦይ እሷ አትከተሉም ወይም አትቀደውም። እናንተ ከፊት መቅደም አለባችሁ። እናንተ በወንድነት በልዕልና መገኘት ስትጀምሩ፣ በዛ መሄድ ስትጀምሩ፣ እሷ በትህትና ማደር ይቻላታል። አለበለዚያ ግን ባልተፈጠረችበት ጸጋ ስዳክር ነው የምትኖረው፣ ያች ሴት። እናም ደግሞ ዘዴ ደግሞ ትዳሩም ደግሞ እንጨት እንጨት እያለ ነው የሚሄደው። ስለዚህ ይሄ የትዳር መካሪና አማካሪ ባዮች የሆነ ቦታ ሄደው የቃረሙትን ኮሚኒኬሽን፣ ኮሚኒኬሽን የሚባለው ነገር ምንም ከተፈጥሯችን ጋር የማይሄድ አንደኛ፣ ሁለተኛ ነገር ደግሞ በምንም አይነት መልኩ አባቶቻችን እናቶቻችን፣ ቅድመ አያቶቻችን ያልኖሩበት ተረት ተረት ነው። ተጠንቀቁበት፣ ተጠንቀቁበት። ምን ላይ ትኩረት አድርጉ ወንድነትና ሴትነት ላይ ትኩረት አድርጎ፣ አፋቸው አፋችን ምላሳችን የሚናገረውን አይደለም። ምላስና ፍማ። ሴት ልጅ እኮ ፈቃዷን ስጠይቃት መጀመሪያ ላይ ፈቃዷን ስጠይቃት ላይ ለወሲብ አይደለም ሳትጋቡ በፊት ራሱ ፍላጎቷን ስጠይቃት እኮ ምላሷን ይደልል ይችላል፣ ምላሷን ሊሸነግል ይችላል። እኔ ያልፈልጎም ማንንም አይመቸኝም ልትልቁት ትችላለች። ነገር ግን ድርጊቷን አካዋኗን፣ አካሄዷን፣ አስተያየቷን ወይም ሌሎች ሌሎችን ነገሮችን ስታይ በእርግጥም እንደምትፈልግህ ወይም ደግሞ በእርግጥም ያንን አልፈልገውም ያለችውን ሰው እንደምትፈልገው ማወቅ ትችላለህ። አይደለም እንዴ? ይህን መቼም በደንብ ትረዳላችሁ ብዬ አስባሉ። ሴት ልጅ በአፏ የምትናገረው ነገርና በተግባር የምታደርገው ወይም ደግሞ በተግባር የምትፈልገው ነገር ሰውነቷ የሚፈልገው ነገር አብሮ ይገናዘባሉ እንዴ? አብሮ ይሄዳሉ እንዴ? መቼም ከኔ የተሻለ የምታውቁ ይመስለኛል፣ ይህን ጉዳይ አይደለ? አብሮ አይሄዱም አብረው አይሄዱም። እገሌ እኮ ይወድሻል እገሌ ሳይፈልግሽ አይቀርም ብትባል፣ ማ እገሌ እኔ እኮ አልወደውም፣ አይመቸኝም፣ እሱ ልጅ እንዳውም ሲያስጠላኝ፣ የሚያካብደው ጉረኛ ነገር ነው፣ ደረቱን ገልብጦ ምናምን። ይህንን ደግማ ደጋግማ የተናገረችው ሴት ልጅ ከዛ ወንድ ልጅ ጋር ተኝታ ወይም ከዛ ወንድ ልጅ ተኝቷት ወይም ደግሞ ያ ወንድ ልጅ ገርልፍሬንድ አድርጓት ሲባል ትሰማላችሁ። ይሄ ተገቢ ነው እያልኩኝ አይደለም የምነግራችሁ፣ ግን በቃ ተፈጥሮ ሃቁን ተረዱት ተፈጥሯዊ ሀቁን ተረዱት። ያ ነው ሚስሊዲንግ የሆነው ነገር፣ ይሄ ኮሚኒኬሽን በሚባለው ጉዳይ ላይ ይሄ በተለይ የሴት ልጅ ተፈጥሮ የምትረዱ ከሆነ የሴት ልጅ ተፈጥሯዊ ባህሪ፣ ሴትነት ተፈጥሯዋን የምትረዱ ከሆነ ኮሚኒኬሽን ውሸት እንደሆነ፣ የንግግር ተግባቦት የሚባለው ጭራሽ በትዳር ውስጥ ሊሰጥ የማይገባ የጠላት ዘር እንደሆነ ትረዳላችሁ። እመኑ። ከዛ ይልቅ የምታደርገውን የምታሳየውን ድርጊቶቿን፣ ሰውነቶቿን ተረዱ። ይህንን እኮ በጣም በብዙ እንዳበላሽ ነው የምታውቁት እንስሶች እንስሶች እንኳን እንስሶች ፈቃዳቸውን ለመፈጸም ምንም ስተት አይፈጽሙ። ማለት ምንም ስተት አይፈጽሙ። ምስላችሁ ፍላጎቷ እንደሆነ ፍየሉ፣ በጉ ወይም ደግሞ ውሻው ያውቃል። ያቺ ሴቷ በግ ወይ ፍየል ወይ ውሻ እንዴት በተፈጥሯዊ ንጥረ ነገር በላባቸው፣ በድምፃቸው ወይ በጠረናቸው ያውቁታል። ልክ የስሪያ ወቅታቸው ሲደርስ በቃ ሴቷ ሰውነቷ ይሞቃል። ያ የሰውነቷ ሙቀት ደግሞ በሆርሞኗ ውስጥ አድርጎ በላብ ውስጥ አድርጎ ይወጣል። እሱን ሲያሸተው በሽንቷ ውስጥ ሲያሸተው ያገኘዋል። በአፏ አልፈልግም እፈልጋለሁ ማለት አይጠበቅባትም፣ ምክንያቱም የማይዋሽ ተፈጥሮ ነው። ያ ተፈጥሮ ያ ንጥረ ነገር ከሰውነቷ ውስጥ ከእጢዎች ውስጥ ወጥቶ በላብ ውስጥ ሲወጣ በሽንት ውስጥ ሲወጣ አይዋሽም፣ ተፈጥሮ ነው። ያ አካል ራሱን አይክድም፣ በዛ ውስጥ ይገለጣል። ስለዚህ ውሻውም ወይም በጉም ወይም ፍየሉም ይህንን ይረዳል። በነገራችን ላይ ለሰውም እንደዛ ነበር። እኛ አበላሽተነው ነው እንጂ የማይዋሽ ተፈጥሯችንን እንዳንረዳው ብዙ ጋሬጣዎች አስቀምጠናል። ላይክ ላባችንን አሁን ለምሳሌ ላቡን የሚጠየፍ ሰው አለ። ላቡን ይጠየፍና ላቡን አስር ጊዜ ይታጠባል ሰውነቱን። በዛ ላይ ቦዲ ስፕሬ ሊቀባ ይችላል፣ ዶዶራንት ሊቀባ ይችላል፣ ሽቶ ሊቀባ ይችላል፣ ሌላ ብዙ ነገሮች። በዛ ላይ ልብስ ይደርብበታል። ስለዚህ የዚህን ሰው ትክክለኛ የሰውነቱን ፍላጎት ማወቅ ይከብዳል። ትክክለኛ የሰውነቱ ፍላጎት ግን በዛ በጣሪን ውስጥ ይገኝ ነበር፣ ልክ እንደ እንስሳዎቹ። ነገር ግን እነዛን አበላሽተናቸዋል። ያው እነዚህን ግን ስፔሲፊካሊ ከነዚህ ጋር በተያያዙ ጉዳዮች ላይ ስልጠናችን ላይ እናወራለን። አሁን እዚህ ጋር ኤክስፕሊሲትሊ መናገር ትንሽ የማይመች ስለሆነ ማለት ነው። ስለዚህ እነዛ እንስሶች ወይም ደግሞ እነዛ እንስሶች የሚያደርጉት ደመነፍሳዊ ተግባቦት በምላስ ከሚደረገው በቃላት ከሚደረገው ተግባቦት ይልቅ የተሻለ ትክክለኛ የማያሳስት ነው። እኛ ግን ከነሱ የበለጠ ፍላጎቶቻችንን በቃላት እናስቀምጣለን እንላለን እንጂ አብዛኛውን ጊዜ ኮሚኒኬት የምናደርገው ወደ ዓለም የምንሰደው ሰውነታችን የሚሰማውን የተሰማውን የሚፈልገውን ትክክለኛ ነገር ሳይሆን እኛ በሰዎች ዘንድ ቢነገር ቢታወቅ ቢሰማ ተቀባይነት የምናገኝበት የመሰለንን ነገር ነው የምንናገረው በምላሳችን። ስለዚህ ነው ምላሳችን ብዙ ጊዜ ሽንገላ የሚናገረው። ስለዚህ ሴቶች ጋር ስትመጡ ሴት ልጅ ትክክለኛ ፍላጎቷን ለምሳሌ ከዚህ ከጾታዊ ግንኙነቶች ጋር ተነስቶ ትክክለኛ ፍላጎቷን በምላሷ ትናገራለች በቃላት ታስቀምጣለች ወይ የሚባል አይደለም፣ አብዛኛውን ጊዜ አይደለም። ይሄ ተፈጥሯችን ነው። የሴቷ ተፈጥሮ እንደዛ ነው። ይሄ ሆኖ ሳለ ግን ተፈጥሯ እየፈለገ ሰውነቷ እየፈለገ አፏ አልፈልግም ማለቱ እየታወቀ ነገር ግን በምላሳችሁ በአንድ በታችሁ ተግባቡ፣ ይሉናል which is a completely lie ነጭ ውሸት። ውሸት የሆነ ነገር ወይ እነዚህ ሰዎች የሴት ልጅ ተፈጥሮ አያውቁም ወይም ደግሞ እያወቁ ነው የሚደልሉም። ስለዚህ እነዚ አይነት ዝባዝንኬ ነገሮች ውስጥ መግባት አያስፈልግንም ማለት ነው። ዝባዝንኬ ያልኳቸው ነገሮች ተፈጥሯችንን የሚዋሽ የሚደልል ምላስ እያለ በሱ ተግባቡ ማለት ትውልድን ወደ ጥፋት ማምጣት ነው። ከዛ ይልቅ የማይዋሸውን ተፈጥሮ ወንድነት መክሊቱን ሴትነት መክሊቱን አውቆ አውቆ ማስረዳት እስካወቀን እስካወቀ ነው እስከገባን ድረስ ማና ከሆነ ደግሞ አፋችን ይዘን መቀመጥ እንደው። መድረኩም ስለተሰጠን ማይኩም ስለተሰጠን መጽሐፍ መጻፍ ስለቻል ዩቲዩብ ላይ መውጣትን ስለቻል ትውልዳችን አናበላሸው። ትውልድ እያጣን ነው። በተለይ ክርስቲያኑ በተለይም ደግሞ ኦርቶዶክሳዊ ማህበረሰብ ትዳሩን እያጣ ነው። ይሄ ደግሞ ፐርፐዝሊ ሆን ተብሎ በሊቃውንቱ እየተፈጸመ ነው። ነገርኳችሁ የማይሆን ተረት ተረት በተለይም ከካቶሊካውያን እየተቀዳ የካቶሊካውያን ብችሎች ያመጡት ተረት ተረት እየተጋትን ትዳርና የትዳር የቅድመ ጋብቻ ስልጠና ገለመን እየተባለ ወንድነት ተፈጥሮን እወቀው፣ አንቺም ሴትነት ተፈጥሮሽን እወቂ። ሴትነት ምን ሲሆን ነው የሚበለጸገው? ሴትነት ተፈጥሮ ላይ እንዴት ሳደርግ ነው የምሰለጥነው? እንዴት አድርጌ ነው እንደዚህ የሰለጠንኩበት የበለጸግኩበት? ሴትነቴን አባቴ ለጠራኝ ዓላማ ውጤታማ አድርጌ ጽድቅ መፈጸምበት አንተም እንደዛው ወንድነት ተፈጥሮን ወቀው። እንዴት አድርጌ ነው እዚህ ወንድነት ተፈጥሮ ላይ ብሰለጥን በበለጸግበት ወደዛ ወደ ተጠራውበት ልዕልና ወደ አባቴ ፈቃድ ወደ ዓላማው እንዴት አድርጌ መድረስ እችላለሁ፣ እሱን ማሳካት እችላለሁ። ይህንን ወቅ። ምላስማ ሸንጋይ ነው። ቁጭ ብላችሁ ተግባቡ፣ ተረት ተረት ነው ነገርኳችሁ። ከዚህ ያለፈ ስለ ፖላሪቲ ስለ ወንድነትና ስለ ሴትነት ማወቅ ለምትፈልጉ በተረዳውት መጠን። አይም ኖት ፐርፌክት፣ ሁሉንም ነገር አውቃለሁ አላልኩም። ማስተሬትና ዶክትሬት የሰራሁበት አይደለም። እንዳልኳችሁ ከዚህ በፊት አፈር ድሜ ግጬ ወድቄ የተማርኩበት ነው። እሱንም ማቃችሁን ማምሱን የማቀውን ልነግራችሁ እችላለሁ። በፍኖተ አባወራ ሥልጠና ወንድማለም በርታለኝ